ለሙዚቃ ምን ያህል ፍቅር ቢኖርሽ ነው ሰውነትሽ ላይ ተነቀሽው? አይቼው አይደለም። አየኝ፣ ጣትሽን እያየሁ ነው። ባዶ ነው የሚል ውይ፣ የለም እንደ ለዘፈን ብቻ ነው። ወይዬ ለጊዜው ትን የማን ነሽ ይሉኛል፣ የማልበላቸው ብቻዬን ብቆይ ስም አስጨነቃቸው። ሰውን ታፋቅራለች እንጂ ሜሊ ግን ፍቅር ግን ዜሮ አይደለ ሰው ካፈቀሩ ሐሴት ይሰጣል ሰማይ ምድሩ ከሌላ ወሰን ድንበር ሲረሳ መዋደድ እኮ ያወጣል ነጻ ኦ ፍቅሩ የ ኦ መሪና የ ኦ ፍቅሩ የ ኦ መሪና የ ኖረኛን ግን ያው አሁን ላይ መናገሩን አልፈለገውም እንጂ እንዴት እንዴ! ስቅርማ እኮ አስፈላጊ ለሰው ልጅ እንደምግብ፣ ምግብ ውሃ፣ እንደ እህል ውሃ በለው። ያለ ፍቅር የሰው ልጅ አይኖርም። ይሄ ለእኔ አዲስ ነገር ነው። እንኳን ደስ አለሽ። ገና መቼ አብራራሁኝ መቼ ነው መቼ ነው የምትመጣው እያሉ ብዙ ይጠይቁኛል ናፍቀውሃል መስልትሉና እንየው እንየው ይሉኛል። ቤተሰብ፣ አብሮ አደ ጓደኞች እንየው እንየው ይሉኛል። መቼ ነው መቼ ነው የምትመጣው ፍቅርዬ ንገረኝ፣ በሞቴ አቅርበው ቀኑን አታርቀው ናፍቆቱን አይችልም አንጀቴ አቅርበው ቀኑን አታርቀው ናፍቆቱን አይችልም አጀቴ ሳይ የኔዋ ሜል ነች ትንሽ አለባበስሽም እና ከዛ ከስራ አስተያየት ሳይ ደግሞ ሰውን ምን ነው የሚልን ጨምሮ ተለያዩ አይተሽዋል? አስተያየቱን ኮሜንቱን? አዎ፣ አያለሁ እንዴ በጣም ነው እንጂ የማየው። ግን ያው ምንድን ነው ሴፍዬ፣ እንደ እኔ ለዘፈን አይደል? አንደኛ ነገር ዘፈን ማለት እኮ ሰው ኢንተርቴን ማድረግ ነው። እኔ እንደጀመርኩ አካባቢ ስዘፍን እፈራ ነበረ። ቀጥ ብዬ አንድ ቦታ ልክ እንደ ስታንድ ነው ቆም የምዘፍነ የነበረው። ነገር ግን ሰው ያዛጋል ማለት ኢንተርቴን ሊያረግ በጣም ደብሮት በቃ እንቅልፋቸው ሊመጣ ነው። ቦታ አለው በእርግጥ ግን አሁን ሰዓትም አለው ነው ግን ሰው ዘፈን ሲዘፍን እኔ ከሆነ ጊዜ በኋላ መስፈንን እንደ እንዴት ነው ኤክስፒሪንሱም ሲኖርህ፣ ምናምን ስዘፍን እኔ አላውቀውም። በቃ የምደንሰው ምናምን ከዛ ኢንጆይ ማድረግ ጀምራለሁ። ስቴጅ ላይ ስሆን እኔ ኢንጆይ ነው ማድረግ። ሰውንም እያስዳናሽ ነው። እኔ ካልተዝናናው እንዴት ነው ሰው የሚዝናናው? ግን ጥያቄው አለባበስን በተመለከተ በጣም ይሞቃል። አንደኛ ነገር በጣም ነው የሚሞቀው። ምክንያቱም ሙዚቃ ትምህርት ቤት ተምረሻል? አዎ። ድሬዳዋ ነው የተወለድሽው? አዎ፣ ድሬዳዋ ነው የተወለድኩት። በሙዚቃ ምን ያህል ጊዜ በሙዚቃ ልጅ እያለው ጀምሮ። ልጅ አይደለሽም? እንዲ አሁን በጣም በጣም ልጅ አረንጓዴ አይደለም፣ አረንጓዴ አይደለም፣ ልጅ አይደለም። ቢጫ ቻበላቃን ብቻ ሊሆን ይችላል። የአንደኛው ፓርት አሁን በሌላ አይነት ላለው ምናምን እኔ እንደዚህ አይነት ድምጽ ማውጣው ስኮነት ከልጅነቴ ጀምሮ እኔ ህልሜ ሙዚቀኛ መሆን ነውና፣ እድሜ ልኬንም ደግሞ በህይወት እስካለው ሙዚቃን በፍጹም እንጃ እለያያለው ከሙዚቃ ጋር ብዬ አላስብም እና ለዛ ነው የተነቀስኩት። ገንዘብ ለማግኘት ስል ለየት ያለ ስራ ሰርቻ አውቃለሁ ከሙዚቃ ውጪ ማለት ነው። አዎ ምን

ጭምቷን ልጅ ለምን ሀባብለ እንደዚህ ማጠፋም በፍቅር ሱ ገለ ያኔ በቀን በቀን እንዲአንዳንፈለከኝ ዛሬ ስትጠፋ ፈራሁኝ፣ ጨነቀኝ ፍቅርዬ ወይዬ የኔ አለም እኔ ናፍቄ አለው አንገናኝም? ወይ ወይ ወይ፣ ለሜሌ ለሜሌ፣ ማታ የምናቃት ቦታ ማታ እንገናኝ። ማታ ማታ የምናቃት ቦታ ግን የት ነች ያች? ሁሉም ሰው የራሱ የሆነ የምናቃት ቦታ አለ። ደወለልኝ አንዱ ፍቅረኛው ሰው ወየ ወየ ይባላል። እኔ በሚስቴ ተነሳ ይኸው ወየው ነው ምለዋል። ወየው የተለያየ እኮ ወይዬ የማይባልም አለ። አንዳንዴ ግጭት ሲያጋጥምም ለወየውም ይሆናል። ወየ ወየ ተገናኘንበትን አጋጣሚዎች ኳየር ልሰራ እሱ ጋር ሄጄ ጥናት ላይ እስቲ ፌመስ አርግኛለኝ በጣም ነው የሳኩት። ደግሞ ደነገጥኩኝ እና ያው ቅጽል ስሙ አራዳ ነው። አራዳነትን ደግሞ በመናገር ብቻ ሳይሆን በተግባር የሚያሳይ ነው። አብዱ ማለት አጭር ነበር። የስታይል ለውጥ አድርግ፣ እስከ መቼ በፓንኩ ራሱ እኮ የድሮ ነበር አለ። ገብቶ ድሮ ስታይል ነው ፓንክ ስታይል። አዎ ጅምሬ የሞደድን ፊደል ያነበብኩብህ ጅምሬ የሞደድን ሃሁ የቆጠርኩብህ አንተዬ እኔ ለአንተ ክፉ ትዝብት ነው ትርፉ ሆድ እኔ ለአንተ ክፉ ትዝብት ነው ትርፉ አብረን ባሳለፍነው በትዝታ ዘመን የያነም የሚረሳኝ የለም አብረን ካሳለፍነው በትዝታ የን ያለም የሚረሳኝ የለም በፍቅር ያደግንበት ሰፈሩ መንደሩ ጎዳናው መውጫው መግቢያው በሩ እንትዝለኛል ሜዳው የለም ለምለም ሳር መስኩ

እና ጥሩ ኤክስፒሪየንስ ነው። ከኋላ ቆመ በምትቀበል ሰዓት ብዙ ነገር እማርበት አለ እና በጣም ጥሩ ኤክስፒሪየንስ ነው ለእኔ።